መንግስት የዜጎችን እንግልት በመቀነስ የተቀላጠፈ አገልግሎትን ተደራሽ ማድረግ ላይ ትኩረት አድርጎ እየሰራ ነው። ላለፉት በርካታ ዓመታት ጠንካራ ስርዓት ባለመዘርጋቱ አገልግሎት አሰጣጡ በእጅ መንሻ ሆኖ ሌብነት እንዲስፋፋ፣ ዜጋው በመንግስት ላይ ያለውን አመኔታ እንዲያጣ አድርጎት ቆይቷል። በአንድ ሰው ወይንም በአንድ ተራ ባለሙያ ወይንም በአንድ ዳይሬክተር በሱ ፈቃድ ሁነቶች፣ ጉዳዮች ሲከናወኑና በዜጎች ፍላጎትና በስርዓትና በአሰራር ሳይሆን ሲቀር ነው ብልሹ አሰራርና ሌብነትና ሙስናው የሚመጣውና የዜጎች እርካታ የሚወርቀው። ዜጎች ደግሞ ይህንን አገልግሎት ማግኘት መብት አላቸው። ስርዓት ማበጀት፣ አገልግሎትን ከሰው ንክኪ ነፃ ማድረግ ሲስተዋሉ የመጡና ስር የሰደዱትን ብልሹ አሰራር ለማድረግ አሁን ላይ ዋስትና ነው። ይህን የተረዳው መንግስትም አገልግሎት በቴክኖሎጂ የታገዘ እንዲሆን ለማድረግ ትኩረት ሰጥቷል። በሌብነት ላይ ያለን ጥላቻ በሌብነት ላይ ያለን ጥያቄ ፈር እየያዘ የሚሄደው ሲስተም ስንጠቀም፣ ሲስተም ካልጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሬት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ፣ ወደዚህ ሲመጣ፣ ያ ነገር እየቀነሰ ይሄዳል። መንግስት የዜጎችን መሬትና የመልካም አስተዳደር ጥያቄን ይፈታል ብሎ ወደ ስራ ከገባበት መንገድ አንዱ አገልግሎቶችን በአንድ ማዕከል እንዲሰጥ ማድረግና ቴክኖሎጂን መሰረት ያደረገ አካሄድ መከተል ሆኖ የመሶ ባንድ ማዕከል አገልግሎትን አስጀምሯል። በእርግጥም የመሶ ባንድ ማዕከል አገልግሎት በአገልግሎት ዘርፉ የሚነሱ የተገልጋዩን ቅሬታ የሚፈታ፣ እንግልትን የሚቀንስና ኢትዮጵያ በቀጣይ በዘርፉ ላይ ትልቅ ለውጥ እንደምታመጣ የሚታመንበት ነው። በየፎየን ሲቀባ አሁን ላይ ትልቅ ለውጥ ነው ያለው። ከዚህ ቀደም አንድ አገልግሎት ለማግኘት መመላለስ ግድ ይለን ነበር። አሁን ግን በአጭር ሰዓት ውስጥ የምንፈልገውን አገልግሎት አግኝተን እንሄዳለን። አገልግሎቶች መቀናጀታቸው ራሱ የተሻለ የመንግስት አገልግሎት እንዲኖር ያስቻለ መሆኑን ሲገልጹ ወይም ደግሞ ሀሳብ ሲሰጡ አይተናል። ሀሳቦችን ወስደናል። ስለዚህ ቅድም ከተባለው አንጻር የመንግስትን አጠቃላይ የፐብሊክ ሰርቪስ ሪፎርም መሬት ላይ ያስነካል ተብሎ የተወሰደው ትክክል መሆኑን በተጨባጭ መሶብ እያሳየ ነው ብለን መውሰድ እንችላለን። በቅርቡ በሁለቱ ምክር ቤቶች የጋራ መክፈቻ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ለህዝብ የቀረበና የታመነ አስተዳደር ወደ በለጸገች ሀገር ለመሸጋገር መንግስታዊ አስተዳደርና አገልግሎት አሰጣት በቅልጥፍና የታጀበ መሆን እንዳለበት አንስተዋል። የህዝብ አገልግሎት ለማዘመን በ2025ቱ የዲጂታል ኢትዮጵያ ስትራቴጂ ትል መሰረት አመርቂ ውጤቶች ተመዝግበዋል በቀጣይም በ2030 ዲጂታል ስትራቴጂ ይህን ውጤት ወደ ላቀ ደረጃ ለማሸጋገር ይሰራል። የመንግስት ተቋማት የብዙሐነት ማዕከል እንዲሆኑ ይደረጋል። ለህብረተሰቡ የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት የተጀመረውና ሁሉንም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት ያለመው የመሰብ አገልግሎት ተጠናክሮ ተስፋፍቶ ይቀጥላል። መረጃ አሰባሰብና ትንተና አቅም በላቁ ቴክኖሎጂዎች ማዘመን በመረጃ ላይ የተመሰረተ የፖሊሲ አተገባበር አቅምን ከማላቅ ባሻገር የመረጃ ለዋላዊነትን በማረጋገጥ በተለዋዋጭ ኢኮኖሚያዊ ሁኔታ ውስጥ ፈጣን ምላሽ መስጠት የሚያስችል የስታቲስቲክስ አቅም መገንባትም የመንግስት ቀጣይ ትኩረት ነው።